ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያልኩ ከብላክ ላይን ሚዲያ ተስፋዬ ወልደ ስላሴ ነኝ። የአብይ አህመድ ጨፍጫፊ ሰራዊት ጎጃም መርዓዊ አካባቢ በተለይም ብራቃት ከተማ ከሁለት ቀን በፊት ከ50 በላይ ሰላማዊ ዜጎችን ቤት ለቤት በመንቀሳቀስ ረሽኗል። ይህ ጨፍጫፊ ሰራዊት በዚህም ሳያበቃ ከብራቃት ከተማ ተነስቶ ወደ መርዓዊ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ ሙሉ ተሳፋሪዎችን አግቶ ይገኛል ይህ መረጃ እስከተጠናከረበት ሰዓት ድረስ ብላክ ላይን ሚዲያ ተሳፋሪዎቹ ስላሉበት ሁኔታ ተጨባጭ መረጃ ማግኘት አልቻለችም በዚህና በሌሎች ተዛማጅ ጉዳዮች በአማራ ፋኖ በጎጃም የአንደኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ከሆነው ከፋኖ ሙሉሰው የኔአባት ጋር ቆይታ አድርጋለች አብራችሁን ቆዩ እሺ አመሰግናለሁኝ ፋኖ ሙሉ ሰው እንግዲህ የሰሞኑን መራዊ በተለይም ደግሞ ብራቃት አካባቢ መጠነ ሰፊ የሆነ ጭፍጨፋ ቤት ለቤት የጥቁሩ ናዚ አብይ አህመድ ጨፍጫፊ ሰራዊት ቤት ለቤት እየዞረ ጭፍጨፋ እንዳደረሰ ይታወቃል። ከዚህ በፊትም ከሰማኒያ በላይ ንጹሀን ጥቁር አስፋልት ከባህር ዳር አዲስ አበባ ዋናው መንገድ ላይ እንዲሁ ቤት ለቤት እያወጣ ጭፍጨፋ ፈጽሟል። መራዊ በተደጋጋሚ ነው ጭፍጨፋ የሚፈጸመውና እንዲ ከዚህን ጀምር በአንተ እይታ የዛው አካባቢም ተወላጅ ስለሆንክ ፖለቲካውም ላይ እየተሳተፍክ ስለሆነ ምንድን ነው ምክንያቱ? በልዩ ሁኔታ ትንሽ መርዓዊ ጠንከር ያለ ነገር ነው የምንመለከተውና ምን ሊሆን ይችላል ብለህ ትገምታለህ ምክንያቱ? እንደሚታወቀው የመረዊ የዘር ጭፍጨፋ የሚጀምረው ከስምንት ነው። ስምንት በወቅቱ ው የሚበዙበት አካባቢ ስለነበረ ህዝቡም አብወተኛ ከነበረ ስምንት ይጀምራል። 2013 በምርጫ ምክንያት 214 አርበኛ ዘመነ ካሴ ተከበበ በሚል ሚያዚ አንድ 2 አስራ አምስት ልዩ ሀይል ፈረሰ በሚል ከዛ በኋላ በጳጉሜ አንድ ሁለት ሺ አስራ አምስት ጥቅምት ሀያ ሁለት ሺ አስራ ስድስት ጥር ሀያ ሁለት ሺ አስራ ስድስት በተከታታይ በሜጫና አካባቢው እልፍ የሆኑ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን በዚህ ጨፍጫፊ ስርዓት በግፍ ተጨፍጭፈዋል። በተመሳሳይ ከዚህ በፊት ይደረግ እንደነበረው እንደ እውነት ለመናገር በጣምም ትኩረት ያልተሰጠው ከሰባት አመት ህፃን እስከ ሰማንያ አመት አዛውንት የሚገደልበት በግፍ የሚጨፈጨፍበት የአእምሮ ህመማን ነፍሰ ጡር እናቶች ሁሉ በግፍ የተጨፈጨፉበት አካባቢ ነው። ከዚህ በፊት የተካሄደው ጭፍጨፋ፣ አሁንም የተካሄደው ጭፍጨፋ ዓለም አቀፉ ማህበረሰቡም ትኩረት አልሰጠው፣ እንደ አማራ አማራውያንም ትኩረት የሰጡት ጭፍጨፋ አይመስለኝም። ከዚህ በፊት እንደሚታወቀው ብዙ የዘር ጭፍጨፋዎች ሲካሄዱ አገዛዙ ምክንያት አድርጎ የሚያቀርበው ወደ ቀጠናው ፋኖ ስለተዋጋና የመታነውን ፋኖንን የፋኖን ደጋፊ ነው የሚል ማሳሳቻዎችን ይሰጥ ነበረ። አሁን ላይ ግን የሆነው ምንድነው? መጋቢት ሀያ ሁለት በግምት ከቀኑ ስድስት ሰዓት አካባቢ ጀምሮ በአድማ ብተናና መከላከያ መካከል ምክንያቱ ባልታወቀ ሁኔታ የእርስ በርስ ግጭት እንደነበረ ነው የሚነግሩን። የእርስ በርስ ግጭቱ በጣም ሰፊ ሰዓት የወሰደ በከባድ መሳሪያ፣ በሞርተር፣ በዲሽካ፣ በብሬን፣ በስናይፐር ሁሉ የታገዘ ውጊያ እንዳካሄዱ ነው። ከውጊያው በኋላ ግን ያገኙትን ሁሉ አማራ ያገኙትን ከቤትም እየሰበሩ እያወጡ በመንገድ ላይ ያገኙትን ሁሉ ነው የገደሉት። እንግዲህ እስካሁን በቁጥር ከሀምሳ ስድስት በላይ የቤተ ክርስቲያን አስተዳዳሪዎችን እዘው ቀድሰው ሲወጡ ጨምሮ ከሀምሳ ስድስት በላይ ስማቸው ታውቆ የተቀበሩት ነው። ስማቸው ያልታወቀ ደግሞ በየአካባቢው የሄዱ ወድቀውም ደግሞ አሁንም እየተገኙ ያሉ አካባቢዎች አሉ። በጣም የተጠና የታሰበበት አገዛዙ አለም አቅዶ ሁለቱ ግጭት የሚመስል ነገር ፈጥረው ይህንን ምክንያት አድርገው ዘር ማጽዳት ነው የፈጸሙ። አሁን አካባቢው ላይ ምንም ሰው የለም፣ ሁሉም ሰው ተሰዷል። አጠቃላይ ያለው ጭፍጨፋ ይህን ይመስላል ተስፍሽ። አመሰግናለሁ። ሙሉ ሰው የጅምላ በቡድን ግድያዎች ነበሩ የሚል መረጃ አግኝቻለሁ። ለምሳሌ የከተማው መናኸሪያ አካባቢ አምስት አስክሬን አንድ ላይ በጅምላ የመገኘት ፍጣም ሚካኤል ቤተ ክርስቲያን ላይ እዛው አሁን ቀደም ብለህ እንደገለጽከው የቤተ ክርስቲያኑ አስተዳዳሪን ጨምሮ አስራ ሦስት ሰዎች በጅምላ እዛው በር ላይ ተገድለዋል። ጉዳም ትምህርት ቤት በር ላይ በተመሳሳይ እንዲሁ በቡድን ስምንት አስክሬን አንድ ላይ ተነስቷል። አዴት መውጫ አካባቢ ወደ ዘጠኝ አስክሬን በጅምላ ተነስቷል። ጎንጅ መስመር ላይ እንዲሁ አምስት አስክሬን አንዴ የተነሳበት እንትን አለና ጅምላ ግድያ ነው የተደረገው። አሁን የብራቃቱ ግድያ ከዛ ባሻገር ቀደም ብለህ የጠቀስክልኝ ታሪኮች አሉ። ከዚህ በፊት ከ2008ቱ አብዮት ጀምሮ በተለይ የተማሪዎች የመርዓዊ ሁለተኛ ደረጃ ትምህርት ቤት ተማሪዎች የተገደሉበት እናስታውሳለን። እንደገና ከሁለት ዓመት በፊት በሰሜኑ ጦርነት ጊዜ ዳቦ እየጋገረ ለመከላከያ በነጻ የሚያቀርብ የነበረ ባለሀብት መማር የሚባል የአምስት ልጆች አባት በራፉ ላይ እንደተቀመጠ እንዲሁ ገለውት ይደዋለን። ብዙ ቦታ ጭፍጨፋለን እንደ አማራ ሸዋ ቤት አማራ፣ በተመሳሳይ ጎንደር፣ ጎጃም ብዙ ቀጠናዎች ላይ እያንዳንዱን በዝርዝር በቅርበት ስለምከታተል በዝርዝር መጥራት እችላለሁ። መራዊ ላይ ጠንከር ይላል። በጣም ከፍተኛ ትኩረት የሚያደርገው ከሌላው በተለየ ያው ሌላው አካባቢ አብዮተኞች አይበዙ ማለት ሳይሆን አካባቢው ለአገዛዝ ምቹ አይደለም። ያ ማለት አገዛዙ አንባገነን ነው። የአገዛዝ ይሄ በተለይ ደግሞ ይህ አሁን ላይ ያለው ዘራጥፊን ሀይል ፊት ለፊት የሚጋፈጥ ወጣት የሚወጣበት ፊት ለፊት የሚጋፈጥ ምክንያቱ የሆኑ አስተውሎ እያንዳንዱ ጠንት ነው የሚያስረዱ ፖለቲከኞች የሚወጡበት በብዛት አካባቢ ነው ይህንንም ስንል ከመሬት ተነስተን አይደለም እነ ኮሎኔል ታደሰ ሙሉነህን ማንሳት እችላለን እነ ታዘበ አሰፋ ማንሳት እችላለን እነ ፋሲሌን ያለምን ማንሳት እንችላለን እነ ዶክተር ደሳሌ ጫኔን ማንሳት እንችላለን መሪያችን አርበኛ ዘመነ ካሴ ማንሳት እንችላለን የነዚህ ሰዎች መፈልፈያ መሆኑ ነው የሚመስለን እንደኛ አሁን የምንገምተው የነዚህና አሁን ላይም እውነት ለመናገር ቀጠናው ላይ ጠላትን ከሶስት ከአራት ሻለቃ በላይ የተደመሰሰበት ብዙ መሳሪያዎች የተማረኩበት አካባቢ ስለሆነ ይህንን አካባቢ ከሌላው በተለየ ሁኔታ አጥልቆ ይጠሎዋል አገዛዙ። ለዛም ይመስለኛል፣ ምንም የማያውቁ አሁን ያልከው ዳቦ ጋጋሪው ያው የዛውን ልጅ ስለ የታዘበው ወንድም ነው ቂም ተቋጥሮበት ነው የተገደለ። ሰውየው ግን አካባቢው አርያ የሆነ ሞዴል የሆነ ስራ ፈጥሮ በስነ ምግባሩ የሚታወቅ ግለሰብ ነው የነበር መያዝ ያንድ ቀን ከሌሎች ህጻናት ጋር አብሮ የተጨፈጨፈ ነው በግፍ ማለት ነው። እና አካባቢው ላይ አብይ አምር የሚባል አማራን እንደ አማራ ብሎ ጎጃምን ከዛ መጦ መራዊ ላይ ነው የሚያርፈው ትኩረቱ ሁሉ ያገኙት ሁሉ በግፍ ነው የሚጨፈጭፉ ባገኙት አጋጣሚ ሁሉ። አሁን ላይ እኛ የምናደርገውን ውጊያ እውነት ለመናገር ከከተማ ርቀነዋል። ለምን መርዓዊ ጥር ሀያ ሰማንያ አራት ንጹሃን የተገደሉ ከአስራ ሁለት ሰዓት እስከ ስድስት ሰዓት የፈጀ ወደ ውጊያ ገብተን ከተማው ላይ ካደረግንና ከወጣን በኋላ ነው በየቤቱ ሰብስቦ የገደሏቸው። ከዛ በኋላ እኛ ከተማ ላይ የምናደርገውን አውደ ውጊያ ቀንሰናል። ለምን ምክንያት እያደረጉ ህዝባችን እየጨፈጨፉ ስለሆነ ከከተማ ስበን ነው ምንመጣ። አሁን ላይ ግን ምክንያት ሲያጡ ህጻኑን ሳይቀር እየገደሉ ነው። ህዝቡን በቃ ማጽዳት፣ የዘር ማጽዳት መረው የሚባል ወይም ደግሞ ሜጫ ላይ የሚባል ማህበረሰብ እንዲኖር አይፈቅዱም። አሁን ላይ የሚያደርጉት እንደዛ ነው። ነገ ግን ኖርማሊ አሁን ዛሬ ላይ በከፍተኛ ሁኔታ ሜጫና አካባቢው ላይ ተፈጸመ እንጂ ሌሎች አካባቢዎች በመጠኑ አለ። ነገ ይህንን አጽድተው እንደጨረሱ ወደዛ ይሄዳሉ። አሁን ላይ ግን የሚመስለ ይመስለኛል ለአገዛዙ ምቹ ያልሆነ አካባቢ ስለሆነ አትንኩባይ ስለሆነ ያንን አትንኩባይ ትውልድ እንዳይኖር ስለሚፈልጉ ነው ከህጻናት ጀምሮ ከተማሪዎች ጀምሮ እየጨፈጨፉ ነው ያለ ይሄ ነው ምክንያታቸው የሚመስለን ተስፍሽ ሌላ ምንድን ነው ትናንትና ወደ አስራ አንድ ሰዓት አካባቢ ከብራቃት ወደ መራ የሚመጣ አንድ የህዝብ ማመላለሻ የአይሱዙ ቅጥቅጥ ያለምንም ጥፋት ያለምንም ወንጀል ሙሉ መኪናው ህዝብ እንደያዘ ታግቷል የሚል መረጃ ደርሶኛል እና ምን ያክል ተጨባጭ ነው ምንድን ነው የሆነው ነገርስ ኩራት ነው ይህም ደግሞ ከብራቃት ወደ መርዓዊ ህዝብ ጭኖ የሚንቀሳቀስ ብዙ ቅጥቅጥ ተብሎ የሚጠራ መኪና ላይ አሳፍሮ ይዞ እየሄዱ የነበሩ ሰዎችን እውነት ለመናገር የተገደሉ አሉ። ቄስ ታዴ የሚባል የት ቤተ ክርስቲያን እንደሚያገለግል አሁን መረጃውን አልሰጡኝም እ ቄስ ታዴ የሚባል ቄስ ገድለዋል። የእውነት ለመናገር የእምነት አስተማሪዎችን ወይም ደግሞ የእምነት ተማሪዎች ሲያዩ በቃ እንትን ይላሉ። አሁን ብዙ ካህናት ተገድለዋል እዛ ቀጠና ላይ ለአብነት ብንወስድ የካቲት ሀያ ሁለት ሁለት ሺ አስራ ስድስት ዓመተ ምህረት ላይ ጋፊት ገብርኤል ከሚባል ቤተክርስቲያን ላይ ሀያ ምናምን የአብነት ተማሪዎች እዛው ጎጆ ቤት እንዳሉ የተገደሉና የቤተ ክርስቲያኑ አስተዳዳሪ ሁሉ ተገሏል። አሁን በትናንት ነው ለት ተመሳሳይ ካህኑን ገለውታል። ሌላው ሩጦ ማምለጥ የሚችለው ሩጦ አምልጧል። ነገር ግን ሩጦ ማምለጥ ያልቻሉ መኪናው እስካሁን ድረስ ያለን እዛው መረጃ መኪናውም ሰዎችም እንደታገቱ ነው ያሉት። አጠቃላይ አገዛዙ አሁን ላይ እየሰራ ያለው ቶታሊ በጣም ከፋሽስተው የሆነ እስካሁን ምድር ላይ በሰዎች ላይ ተደርጎ የማይታወቅ የዘር ማጽዳት የዘር ማጥፋት ወንጀል ነው እየፈጸመ ያለ። አሁንም እየደገመው ነው። እኛ በቻልነው አቅም ያው ህዝቡን ለመታደግ ገብተን ከአገዛዙ ጋር ውጊያዎችን አድርገን ያለውን ቀሪ ህዝቡ ከከተማዋ አስለቀቀናል። እንግዲህ ቀጣይ የምንሰራቸው ወታደራዊ እቅዶች ስላሉ እሱን አሁን ላይ ባልገልጽ ብያለሁ። ግን አገዛዙ በዛው ወይ እየቀጠለበት ነው ያለው። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው ለነበረን ቆይታ በብላክ ላዮን ሚዲያ ስም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን ተስፍሽ።